ሰላም ሰላም እንዴት ናችሁ? ውድ የሜል ዩቲዩብ ቻናል ቤተሰቦች፣ በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ ምለቃቸውን አዳዲስ ጠቃሚ የስነ ውበት እንዲሁም የጤና ነክ መረጃዎችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቪዲዮን ጀምሩት። በዚህ ቻናል ላይ ምን ጊዜም ስለ ጤናችሁ የተለያዩ ምክሮችን የምታገኙበት ቻናል በመሆኑ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬው ርሴ ላይ ደግሞ የአጥንት ስብራት ምልክቶቹ እና ቀለል ያሉ መፍትሄዎቹን ምን ማድረግ አለብን፣ እንዲሁም የአጥንት ስብራት ከምን ይመጣል የሚለውን አጠር አድርጌ የሚነግራቸው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የአጥንት ስብራት ችላ ልንለው የማይገባና አደገኛ በሽታ ሲሆን የአጥንት ስብራት ከተለያዩ ምክንያቶች ሊመጣ ይችላል። ከነዚህም መካከል ድንገተኛ አደጋዎች፣ መውደቅ፣ እንዲሁም የመኪና አደጋዎች፣ በስፖርት ጊዜ የስፖርት ጉዳቶች አጥንትን የሚያዳክሙ በሽታዎች ካለብን ወይም ደግሞ ከተጠቃን እንደ ኦስቲዮፖሮሲስ የአጥንት መሳሳት፣ የአጥንት ካንሰር፣ እንዲሁም ከመጠን ያለፈ ጫና ከባድ ነገር በምታነሱ ጊዜ በተደጋጋሚ የሚከሰት ጫና ሊፈጠር ይችላል። የአጥንት ስብራት በአጠቃላይ የተመጣጠነ ምግብ እጥረት ካለም እንደ ካልሲየም እና ቫይታሚን ዲ ያሉ ለአጥንት ጥንካሬ አስፈላጊ የሆኑ ንጥረ ነገሮች እጥረት ካለ በከፍተኛ ሁኔታ በቶሎ የአጥንት ስብራት ያጋጥመናል። የአጥንት ስብራት እነዚህ ከላይ በዘረዘርኳቸው ዋና ዋና ነገሮች የሚመጣ ሲሆን በቀላሉ ለጉዳት እንዳደረግ እንችላለን። ታዲያ የአጥንት ስብራት መፍትሄው ምንድን ነው? ካለን የአጥንት ስብራት መፍትሄ እንደ ስብራቱ አይነትና ክብደት ይለያያል። አጠቃላይ መፍትሄ መንገዶቹ ደግሞ የሚከተሉት ናቸው። የመጀመሪያው የተሰበረውን ቦታ አለማንቀሳቀስ፣ የደም መፍሰስ ካለ በቶሎ እንዲቆም ማድረግ ህመምን ለማስታገስ በቦታው ላይ በረዶ መያዝ። ወደ ሕክምና በምትሄዱ ጊዜ ደግሞ እንደ ስብራቱ አይነት የተለያየ ሕክምና ይደረግላቸዋል። የተሰበረውን አጥንት ወደ ትክክለኛው ቦታ መመለስ፣ እንዲሁም የማንቀሳቀስ ሂደት ማድረግ። አጥንቱ እስኪድን ድረስ እንዳይንቀሳቀስ ማድረግ፣ በተለያዩ ነገሮች ማሸግ። ለምሳሌ በስፕሊንት ወይም ደግሞ በብሬት ሊያሽጉ ይችላሉ። ቀዶ ጥገና ማድረግ፣ ከባድ የሆነ ስብራት ከሆነ ሰርጀሪ እንዲሰራ ያደርጋሉ። ከባድ ስብራት ሲኖር አጥንቱን በብረት ሳህን፣ እንዲሁም ደግሞ በስፒን ወይም በሌሎች መሳሪያዎች ማስተካከል፣ እንዲሁም ደግሞ የተለያዩ ሕክምናዎች ይደረግላቸዋል። ሌላው ፊዚዮቴራፒ የምንለው ሕክምና ይደረጋል። አጥንቱ ከዳነ በኋላ የተጎዳውን ቦታ እንቅስቃሴና ጥንካሬውን ለመመለስ ፊዚዮቴራፒ ታደርጋላችሁ ማለት ነው። ተጨማሪ መፍትሄዎች ደግሞ የህመም ማስታገሻ መድኃኒቶች ይሰጣቸዋል። ካልሲየም እና ቫይታሚን የያዙ ምግቦችን እንድትመገቡ ይደረጋል። በቂ ረፍት ማድረግም ደግሞ ለአጥንት ስብራት እጅግ በጣም ወሳኝ ነው። ታዲያ የአጥንት ስብራት ካጋጠሙት በአቅራቢያ ወደሚገኙ ጤና ተቋም በመሄድ በሚገባ ምርመራ ማድረግ አለባችሁ። የአጥንት ስብራት ታዲያ በቤት ውስጥ እንዴት ማከም ይቻላል? ከላይ የዘረዘርኳቸው ሆስፒታል ሄዳችሁ የሚደረግላችሁ ህክምናዎች እናም እንደ ስብራቱ አይነት ደግሞ የተለያዩ ህክምናዎች እንዴት ይደረግላቸዋል የሚለውን ከላይ ዘርዝሬላቸዋለሁ። ታዲያ የአጥንት ስብራት ቀለል ያለ ከሆነ በቤት ውስጥ እንዴት ማከም ይቻላል የሚለውን ደግሞ እኒህ። ታዲያ የአጥንት ስብራት በቤት ውስጥ ማከም የሚቻለው ለአነስተኛ ስብራቶች ብቻ ሲሆን ነው። ለከባድ ስብራቶች ፈጽሞ ቤት ውስጥ እንድታደርጉ አይመከርም። በተጨማሪም በቤት ውስጥ የሚደረጉ ህክምናዎች የህክምና ባለሙያዎችን እንደማይተካ ሁላችሁም ማወቅ አለባችሁ። ስለዚህ ከባድ የሆነ የአጥንት ስብራት ካጋጠማችሁ ወደ ህክምና መሄድ እጅግ በጣም አስፈላጊ ነው። ነገር ግን ቀለል ያለ እናም ጉዳት የሌለው ስብራት ካጋጠማችሁ በቤት ውስጥ ሊደረጉ የሚችሉ የመጀመሪያ እርዳታዎች አሉ። የመጀመሪያ የተሰበረውን ቦታ አለማንቀሳቀስ ነው። የተሰበረውን ቦታ አለማንቀሳቀስ በተለያዩ ነገሮች በማሸግ እንክብካቤ ማድረግ ትችላላችሁ። እንዲሁም ደግሞ በበረዶ መያዝ። ቅድም እንዳልኳችሁ በረዶ ለተሰበረ አጥንት ወይም ደግሞ ለተጎዳ ቦታ እጅግ በጣም ወሳኝና ፍቱን መድኃኒት ነው። በበረዶ በረዶን በጨርቅ ላይ ጠቅልሎ ቦታው ላይ ቢያንስ በቀን ከ15 እስከ 20 ደቂቃዎች ማድረግ እብጠትንና ህመምን ለመቀነስ ይረዳችኋል። በቂ ረፍት ማድረግ ዋነኛው ደግሞ ቀለል ያለ ስብራት ለማከም ይረዳቸዋል። በቂ ረፍት ማድረግ የተሰበረ ቦታ ሙሉ በሙሉ እስኪድን ድረስ በቂ ረፍት መውሰድ እጅግ በጣም አስፈላጊ ነው። አንድ ሰው ቀለል ያለ ስብራት ከደረሰበት በሚገባ በቂ ረፍት ማድረግ ማለትም ቦታው ላይ ጫና እንዳያድርበት የተለያዩ ስራዎችን ማከናወን እረፍት ማድረግ ይኖርበታል። የተለያዩ ስራዎችን ማከናወን ማቆም ይኖርበታል ማለት ነው። ሌላው ደግሞ ቀለል ያለን የአጥንት ስብራት በቀላሉ ቤት ውስጥ ማከም የምትችሉበት ነገር የተመጣጠነ ምግብን በመመገብ ነው። ለአጥንት ጤና ጠቃሚ የሆኑ እንደ ካልሲየም እና ቫይታሚን ዲ ያሉ ንጥረ ነገሮችን የያዙ ምግቦች መመገብ የአጥንት ስብራትን በከፍተኛ ሁኔታ ለማዳን ይረዳል። በተለይም ደግሞ አይረን ያላቸው ምግቦች መመገብ እንደ ቀይ ስጋ፣ የስጋ መረቅ እንዲሁም ደግሞ የአጥንት መረቅ መመገብ እጅግ በጣም ለአጥንት ስብራት በቶሎ እንድትድኑ ይረዳቸዋል። እንደ ማስጠንቀቂያ ማወቅ ያለባችሁ ነገር አጥንቱ ከቆዳው ከወጣ ክፍት ስብራት ወይም ከባድ መም ካለ ወዲያውኑ ወደ ሕክምና ተቋም መሄድ ያስፈልጋል። በቤት ውስጥ የሚደረጉ ህክምናዎች ለከባድ ስብራቶች ተስማሚ አይደሉም እናም ተጨማሪ ጉዳት ሊያስከትሉ ይችላሉ። የተሰበረውን ቦታ ከጊዜ ወደ ጊዜ እየባሰ ከሄደ የህክምና ባለሙያዎችን ማማከር ያስፈልጋል። ጠቃሚ ምክርን ለማግኘት የአጥንት ስብራትን ለመከላከል ለአጥንት ጤና ጠቃሚ የሆኑ ምግቦችን መመገብ አዞትሮ የአካል ብቃት እንቅስቃሴ ማድረግ እና አደጋዎችን ማስወገድ ያስፈልጋል። ስለዚህ ከባድ የሆነ የአጥንት ስብራት ካጋጠማችሁ በሚገባ አቅራቢያችሁ ባለው ጤና ተቋም ሄዳችሁ መመርመር አስፈላጊ ነው። እንደ ቀልድ ወይም ደግሞ እንደ ቀላል የምታዩት ነገር አይደለም ማለት ነው። ቀለል ያለ እና ህመም የሌለው ስብራት ካጋጠማችሁ ደግሞ አሁን ከላይ በዘረዘርኩላችሁ መፍትሄዎች በቀላሉ በቤት ውስጥ መዳን ትችላላችሁ። ነገር ግን የአጥንት ስብራት አደገኛም የሚባል ስለሆነ ህክምና ማድረግ አስፈላጊ ነው ማለት ነው። ታዲያ በዚህ ቪዲዮ ላይ የአጥንት ስብራት መፍትሄዎቹን እንዲሁም ደግሞ ከባድ ስብራት ካለ ወደ ህክምና መሄድ አለባችሁ። ምን አይነት ህክምና ይሰጣችኋል? ቀለል ያለ ስብራት ከሆነ ደግሞ በቤታችሁ ውስጥ እንዴት ማከም እንዳለባችሁ በዚህ ቪዲዮ ላይ አጠር አድርጌ አብራርቼ የምላችኋለሁ። ይህ ቪዲዮ ለብዙ ሰዎች እጅግ በጣም ጠቃሚና አስተማሪ ስለሆነ ሼር፣ ላይክ እያደረጋችሁ ለብዙ ሰዎች አጋሩ። ከዚህ ቪዲዮ ጋር ደግሞ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስፍሩልኝ አብራርቼ የምመልስ ይሆናል። ከኔ ጋር በአዲስ የጤና ፕሮግራም እንዲሁም ደግሞ በአዲስ የጤና ትምህርት እስከምንገናኝ ቻርቆዩልኝ ወዳችሁ